ሰላም ጠናስትልን ወዳጆች፣ በእውነቱ እጅግ አርጌ አመሰግናለሁኝ። ሼር የምታደርጉ ፎሎ የምታደርጉ ላይክ የምታደርጉ ወዳጆች ሁሉ ወደፊትም እንዲሁ እያደረጋችሁ እንድትቀጥሉ በአክብሮት ጠይቃለሁኝ። ወዳጆች ሲዛሬ ዛሬ እዚህ በምስራቅ አፍሪካችን በተለይም በኢትዮጵያና ኤርትራ መካከል በሚሰነዘር ወሬ ላይ ወይም ደግሞ አሉባልታ ላይ አተኩሬ እንደው አንድ ነገር ብል መልካም ነው በሚል ነው የገባውት። በመንግስት ደረጃ በተለይም በኢትዮጵያ መንግስት ኤርትራን በተመለከተ ወይም የኤርትራ ወደቦችን እነ አሰብና እነ ምጽዋን በተመለከተ የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ያለው ነገር የለም። ብዙውን ጊዜ ሲወራ የነበረው ስለ ወደብ ከተነሳ ወዲህ ማለት ነው። ኢትዮጵያ የባህር በር ወይም ወደብ ሊኖራት የምትቆጣጠረው ይገባል ነው። እሱም ደግሞ ከሱማሌ ላንድ ጋር የተገናኘ ያው የጅቡቲ ቆየት ያለ ስለሆነ ማለት ነው። ስለዛ ነበር በኢትዮጵያ መንግስት በኩል ሲነሳ የነበረው ማለት ነው። ከዛ በተረፈ ስለ አሰብ ስለ ምጽዋ የኢትዮጵያ መንግስት መግለጫ አልሰጠበትም። ያንን ወደብ ካልያስኩ ወይም ደግሞ ካልወረድኩም ሲል እኔ አልሰማውም። በግለሰብ ደረጃ የመንግስት ደጋፊዎች ነን የሚሉ ወይም ደግሞ እንዲሁ ኢትዮጵያ የባህር በር ያስፈልጋታል የሚሉ ሰዎች ከዛም ከዚህም ስለ አሰብ፣ ስለ ምጽዋ ወደብ ሊያነሱ ይችላሉ። ይሄ እንግዲህ የመንግስት አቋም ተደርጎ ሊወሰድ አይችልም አይገባምም። በኤርትራ ወገን ግን አንዳንድ የሚሰጡ መግለጫዎች ወይም ደግሞ ከመንግስት አካላት የሚሰነዘሩ አንዳንድ በማህበራዊ ሚዲያ ላይ የሚንሸራሸሩ ነገሮች ይሄ የወደብ ጥያቄያችሁ እኛን ይመለከታል ወይም አሰብን ልትወስዱብን ነው የሚል የሚመስል ነገር አለበት። የሆነ ሆኖ ግን ይሄ የአሰብና ምጽዋን ጨምሮ ጠቅላላ የኤርትራ የባህር ክፍል ከሰሜኑ የኤርትራ ክፍል አንስቶ እስከ ጅቡቲ ድረስ ያለው ወደ 1150 ኪሎ ሜትር አካባቢ ነው። ይህ 1150 ኪሎ ሜትር የሚሆነው የባህር በር እንደው በ2200 እንኳ ብናከፋፍል ቢያንስ ለአምስት አገራት እንኳን መድረስ የሚችል ሰፊና በቂ አገራት በጋራ ሊጠቀሙበት ሊያለሙት የሚገባ የባህር በር ነው። ጠባብና የሚያጋጭ በጣም እጥረቱ ኖሮ ለእኔ አይበቃኝም የሚያስብል አይደል። በጣም ረጅም ነው። ሆም ብሎ ቀኝ ገዥዎች ኢትዮጵያ ላይ በር ለመዝጋት አጥር ስለመስራታቸው በደንብ ቁልጭ አድርጎ የሚያሳይ ካርታ ነው። የሆነ ሆኖ እንግዲህ አሁን ኤርትራ ኢንዲፔንደንት ወይም ደግሞ ራሷን የቻለች አገር ናት ብለን ወስደን ይሄ የባህር በር ኢትዮጵያም ኤርትራም ቢጠቀሙበት ከበቂ በላይ በቂ ነው እንግዲህ የኢትዮጵያ መንግስት የባህር በር ሲጠይቅና እንጠቀም ሲል በሰላማዊ መንገድ በወዳጅነት፣ በወንድማማችነት እና ሁለቱንም ወይም እዚህ አካባቢ ያሉትን ሀገራት በሙሉ በሚጠቅም ሁኔታ ነው ሲናገር የሰማሁት የምረዳው። ነገር ግን እንዲሁ የኢትዮጵያ መንግስት ደጋፊ ነን የሚሉም የኤርትራ መንግስት ደጋፊዎች ነን የሚሉም አክቲቪስቶች ነን የሚሉ የሚነዙት ወሬ ግን ሁለቱ ሀገራት ወደ ጦርነት እንዲገቡ የሚቀሰቅስና ምናልባትም ደግሞ ከግጭት የሆነ ትርፍ እናገኛለን ብሎ የሚያስቡ ሰዎችና የሚዲያ በተለይም ይሄ ሶሻል ሚዲያው እንግዲህ ተመችቷል ሁሉም። በጣም ነውር ነውር የሆነ ቃላቶችን እየተጠቀሙ ጦርነት ሲቀሰቅሱ እንሰማለን፣ እናያለን። ለዚህ ደግሞ ግብዓት እየሆኑ ያሉትም በተለይ የኤርትራ አክቲቪስቶች ናቸው። ኢትዮጵያ የባህር በር በመጠየቋ ኢትዮጵያን እንደ ጠላት ቆጥረው ኢትዮጵያ የምትጠይቀው የባህር በር ሌላ ሳይሆን እኛን የተመለከተ አሰብን ነው በሚል እንግዲህ እኔ ለምን በዛ ደረጃ እንደፈሩም አላቅም። ገና ከወዲሁ ስሞታና ትችቶችን እየሰነዘሩ ይገኛሉ። ለዚህ መልስ እንዲሆን ደግሞ ኢትዮጵያኖችም ከወዲህ ሆነው በአማርኛም፣ በአፋን ኦሮሞ፣ በሌሎች ቋንቋዎችም ይሄ የባህር በር እንዲያውም ይገባናል እያሉ ነው። ይህ ማለት ግን የመንግስት አቋም ነው ልል አልችልም። እኔ መንግስት እንዲበሉልኝ አላለም። መንግስት በህጋዊ መንገድ፣ ስርዓት ባለው መንገድ የባህር በር እያፈላለገ ስለመሆኑ ያ ሁላችንም እናውቃለን። ምናልባትም አንዱ አሰብም ሊሆን ይችላል፣ ምጽዋም ሊሆን ይችላል። ያ ደግሞ በጦርነት ሳይሆን በሰላማዊ መንገድ እንደሆነ ከተለያዩ ምንጮች የምንረዳው ነገር ያስረዳናል። ይሁንና የምንሰማውና የምናየው ከአንዳንድ አክቲቪስቶች ነን ፖለቲከኞች ነን ከሚሉ ከተራ እንደኔ አሁን ከሚናገሩ ይሄ በቲክቶክ ላይ ከሚያወሩ ሰዎች ጀምሮ ዋና ዋና የሚባሉ ቴሌቪዥኖችንም ይዘው የሚያንቀሳቅሱ ጋዜጠኞች የሚሉ ሰዎች የሚሰነዘሩ አንዳንድ አላስፈላጊ ቃላቶች ይታያሉ፣ ወደ ጦርነት፣ ወደ ግጭት የሚገፉ ማለት ነው። የኢትዮጵያ መንግስት እርግጠኛ ነኝ እኔ የአገር ውስጡንም ግጭት በሰላማዊ መንገድ ለመፍታት ቀን ከሌት እየጣረ ስለሆነ ሌላ ግጭት ውስጥ መግባት የሚፈልግ አይመስለኝም። ፍላጎቱም እንዳለው ምንም ምልክት የለም። የባህር በር ለማስመለስ ወይም የባህር በር ለማግኘት ጦርነት አያስፈልግም። የኢኮኖሚ ጥያቄ ነው። ይህን የኢኮኖሚ ጥያቄ ደግሞ በጋራ በስምምነት በውይይት ፈቶ ለህዝቦች አንድነትና ወዳጅነት ጥቅም፣ የኢኮኖሚ ጥቅም፣ የፖለቲካ የማህበራዊ ጥቅም መዋል እንጂ ግጭት አያስፈልግም። እኔ በኤርትራ ወገን ነን ለሚሉ አክቲቪስቶችና የፖለቲካ ሰዎችም የምመክረውና የምናገረው ይሄንን የጦርነት ቅስቀሳ የኤርትራን ጀግንነት የኤርትራን ኢትዮጵያን እንደፈለገች የማድረግ ችሎታ እንዳላት የምትነዙትን ወሬ እንደው ብታቆሙ ጥሩ ነው። ግጭት ማንንም አይጠቅም። ጦርነት በባድመው ከዛ በፊትም በነበረው የ30 ዓመት ጦርነት ምን እንደሚያስከትል ያያችሁ ይመስለኛል። በቅርቡም ከህወሓትና በፌዴራል መንግስት መካከል የተደረገው ግጭት ምን ኪሳራ እንዳደረሰ በደንብ የምትረዱ ይመስለኛል። አሁንም የባህር በሩ ለእናንተም፣ ለኢትዮጵያም፣ ለሌሎችም እንደው የባህር በር የሌላቸው የሉም እንጂኛ አካባቢ ይጠቅማል ይጠቅማልም ይበቃልም 1150 ኪሎ ሜትር ማለት ዝም ብሎ የተቀመጠ የባህር በር ነው ይህን የባህር በር ኢትዮጵያም እንድትጠቀም ቢኮዝ በጣም ተመሳሳይነት ያለን የአንድ ሀገር ህዝቦች ነበርን አንድ ቋንቋ እንናገራለን ባህላችን አንድ ነው በብዙ ነገር ኤርትራና ኢትዮጵያኖች አንድ ስለሆንን ወደ ግጭት ከመቀስቀስ ይልቅ የኤርትራ መንግስት ለዘብ ብሎ ከኢትዮጵያ ጋር የባህር በሩን እንዲጠቀም ብትቀሰቅሱ የተሻለ ነው። ያ ነው የሚጠቅመው ለኤርትራም ኢኮኖሚ፣ ለኢትዮጵያም ኢኮኖሚ። ከዛ በተረፈ ግን ዘራፍ፣ ስለ አሰብ አታንሱ፣ ስለ ምጽዋ አታንሱ፣ ስለ ቀይ ባህር አታንሱ፣ ስለ የባህር በር መውጫ አታንሱ። እኔ ሱማሌላንድም ስንጠይቅ የነበረውን ግርግርና እውካታ አስታውሳለሁኝ። በማያገባቸው ኤርትራን ፖለቲከኞችና የማህበራዊ ሚዲያ እንደዚህ ቀስቃሾች ኢትዮጵያ እንዴት ወደዛ ትወጣለች እንዴ! ለሱማሌላንዱም ተጨንቃችሁ፣ ለጅቡቲም ተጨንቃችሁ፣ ለራሳችሁም ተጨንቃችሁ፣ አይቻልም። ከዛ ይልቅ ሁለቱ ህዝቦች አንድ መሆናቸውን ወዳጅ መሆናቸውን ቤተሰብ መሆናቸውን ተረድታችሁ ልትቀሰቅሱ የሚገባው በሰላማዊ መንገድ በጋራ እንዴት እንጠቀም፣ እንዴት ወዳጅነት ይጠንክር ነው መሆን ያለበት። ከኢትዮጵያ ወገንም ስድ የሆነ ንግግር የሚናገር ሰው ካለ አደብ ሊገዛ ይገባል። የኢትዮጵያ መንግስት ፍላጎትና ምኞት ያልሆነውን ጦርነት ልክ የኢትዮጵያ መንግስት ለጦርነት እንደተዘጋጀ አስመስላችሁ የምትቀሰቅሱ ሰዎች አቁሙ መንግስት ጦርነትም ከፈለገ ካስፈለገም መግለጫ ሲሰጥ ነው። ከዛ ተነስተን መተንተን የምንችለው ዝም ብሎ ግን ወሬ አስፈላጊ አይደለም። ወዳጅነት ወንድማማችነት ይለምልም። የባህር በር ለሁላችንም ይበቃል። ቴንኪዩ ሼር አርጉ ለሁሉ ሚዳረስ አመሰግናለሁ።